ዝና መሀሊትን ሴት አድርጎ ከዚች አለም አሰናበታት። መሀሊት በእርግጥ የስራዋን አግኝታለች። እንዴት አባሽ ሄደሽ ቤቱ አልተሸጠም ብለሽ በገዛ እንድበትሽ ትናገራለሽ? በማለትም ካፌ ቁጭ ብለው ራሷን ሴት አድርጎ አንቺ መሞት ይገባሻል፣ ማሰቢያ የለለሽ ደነዝ ነሽ በማለትም አሰናበታት። እጅግ በጣም ያሳዝናል። እንደዛ ሲያደርጋት ያዩት የካፌዎቹ ባለቤትና አስተናጋጆች ለፖሊስ ደውለው ዝናን እጅ ከፍንች አስያዙት። ምክንያቱም እዛ የሞተችው መሀሌት በእናንተ ምክንያት ነው እናንተ ናችሁ ተብለው መታወቅ ስላልፈለጉ ካፊያችን መስተንግዶ የምናስተናግዳቸው ሰዎች መጥተው እዚሁ የተፈጠረውን ነገር አናውቅምና ድረሱልን በማለትም ለፖሊስ በመደወል እጅ ከፍንጅ ለጊዜው እንዲያዝ ተደርጓል። ነገር ግን መሀሊት ከዚች ዓለም ተሰናብታለች። ለገንዘብ ብላ ብዙ ነገር ስታደርግ የነበረችው ዝና ደግሞ እሷን ምንም ነገር ያሰበችው ይቅርና ምንም የጀመረችውን ሳትጨርስ ሲጥ አድርጓት ገላግሏታል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ያበበ ደንበሳ ላይ ዝና ተዋርዷል። እሱም መጀመሪያ ላይ እንግዲህ ደንበል የብሩኬ ወንድም አዋርዶት ነበረ፣ በጥፊን በመደርገም ማለት ነው። አሁን ደግሞ መጨረሻ ላይ ራሱም ጭራሽ እስር ቤት ገባ። አሁን ሉላም የዝናን ወንጀል እያንዳንዱ ነገር ዘርዝሬ አውጣለሁኝ እያለችም ለሞገስ ነግረዋለች። በእርግጥ እሱ የአባቴ ውርስ ነው እያለ ይመጻደቃል። ነገር ግን ለመሀሊት ራሱ አብረው ለምትሰራው ትንሹን እንጂ ብዙውን ወንጀል እንዳልነገራትም ታውቃለች ሉላ። እና ይህን ሁሉ ወንጀል እየሰራ እኔ ምንም ሳልሰራ በትንሽ ስህተት ንብረቴን ሁሉ ተወርሶ ማንቀሳቀስ አልቻልኩም አላት። እሷም ዝናኮ ቀልድ አያውቅም! ብልጥ ነው አለችው! ግን ዛሬ ዝና ተበልቷል እያንዳንዱ የሚያደርገው የሚሰራው አንድ ወንጀል ሳይሆን በጣም ብዙ ወንጀሎችን ይሰራ እንደነበረ ሉላ ተናዘዘች። አሁን ግን መሀሊት ተዝቻለም ተሰናበተች። ኢፍራታ በመሀሊት በምትሸቅለው ወይም ደግሞ መጥፎ ስራ ሰርታ በምታመጣላት ነበር የምትኖረው። አሁን ምን ይብቃት። ሌላው እጅግ በጣም አሳዛኙ ዜና ብሩኬ መጥፋቱ ነው። ብሩኬ በዝና ወንጀል እንደተጠመደና ውስብስብ ያለ ችግር እንደገጠመው ምንም ጥርጥር የለውም። ምክንያቱም ወደ ሲሄድ ምሳሌ ሊያሳክም በህደበት አጋጣሚ ቤትህና ትሽጥ ይሄንን ወስደ ሽጥልን በማለት ያደረገው ዝና ነበረ። አሁን ደግሞ ያንን ጥሎት ስለነበረ እሱን ደብቆና እስር ቤት አስገብቶ በክፉ ወንጀል ተጠርጣሪ ነው በማለትም፣ እሱን እዛ መጥፎ ጊዜያትን እንዳስተናግድ እያደረገ እሱ ዝ ብልጥ ሆኖ የሚፈልጋቸውን ነገሮች በሙሉ መስራት ነበር የሚፈልገው። ዛሬ ግን እጅግ በጣም ከባድ የሆነ የጠላቱ ተጋፋጭ ወንድሙ መጥቷል። ደንበል እንግዲህ አሁን የመሀሊትን ቤት አሳይ በማለትም ዳጣን እያስጨነቃት ነበረ። እና ደንበል ከ ሞገስ ጋር በተቀመጡበት አካባቢ ማን ነክቶኝ ማን ታናግሮኝ እያለ ዝና ሲመጣ እንዳይሆን አድርጎ አፈር ደማስበላው፣ ዝናን ዝና ተከርብቶ ወርቆ ወይኔ ጉዳይ ማለት ጀመረ። መሀሊት ክፉ ነው ብላ ነግራው ነበር። አሁን ደግሞ እዚህ ጋር ትልቅ ትኩሳት፣ በጣም ያሳዝናል። ቅድስት በጣም እየተሰቃየች ትገኛለች። ምን ነው ያን ጊዜ እሺ ብዬ በሆን ደሞ ክብሬን አሳልፊ መስጠት አልፈለኩም ሴት አይደለው እሱ ስለምን እንደዚህ በአንድ ጊዜ ጋሸኮ ብዙ ነገሮች ላይ ጀግና ጀግናና ደፋር ቢሆንም አንዳንድ ነገሮች ላይ ደግሞ በጣም ፈሪ ነው በማለትም ለራሷ ነገረች እኔ ተግደረደርኩት የሴትነቴን ነው እሱ ታዳ ለምን ዝም አለኝ እያለችም ራሷን ትጠይቃለች ታለቅሳለች ሌላው አሁን የብሩኬ ወንድም መፈለግ አለብኝ፣ ለፖሊስም ማመልከት አለብኝ። በማለትም ለሞገስ ነገረው። ሞገስም እባክህን እኔ መሄድ አለብኝ፣ ሕይወቴን ሊቀማኝ ነው ይሄ መናጢ ሰውዬ፣ በማለትም መናገር ጀመረ። ከዛ እሺ በቃ አንተ ወደ ፈለግ ክበር መሄድ ትችላለህ እኔ ደግሞ ወንድሜን ያለበትን ሁኔታ አጣርቼ ግን ደግሞ ለፖሊስ ማመልከት አለብኝ አለ። ከዛም እሺ በማለት ተለያዩ። መሀሊት ያቅነዘነዛት ለካይሯ አይደለም ለካይሮሽ አይደለም ያቅነዘነዘሺ ወይ ትሰበር ያለሽ ወይ ትሞች አለሽ የሚባል አባባል ማሀሊት ላይ ሰርቷል። ዛሬ መሀሊት ቀጥታ የይግባኝ ወረቀት ይዛ እነ ቅድስት ጋ ሄደች። ቅድስት ዳጣ፣ እንዲሁም ምሳሌ ቁጭ ብለው እራታቸውን እየበሉ ነበረ። እናም በዛ ሰዓት ምግብ አቀርበው በሚበሉበት ሰዓት ማነው የገዛለሽ ልብስ? በማለትም ምሳሌ የኔን የሚመስል አለች። አዳጣን አባዬ አለች። ሴት ሴት አስመስለውሻል በጣም ያምራል አለቻት። እንዴ አውጥቼ ነው የምጥለው አረዳጣ አውጥተሽ ምን ምን ትለብሻለሽ አለቻት ምሳሌ የእውነት ያምራል እና ቅድስት ማናደር ጀመረች የብሩኬ ያለ አውጥቼ ጥይላችሁ የብሩኬ እንለብሳለሁ አለች እንዴ የወንድ ልብስ ልለብሽ እና ወንድ ወንድ ነሽ ዛሬ ሴት መስልሽ አየርሽኝ አይደል አይ እያለች እየተናደደች ም እያለ እንድህ ብሎ ከመቀመጥ እንድህ ብለች ተቀመጥ ይመስገን ሴት መሰል አህለቻት ቅድስት ከዛም ዳጣ ተናዳ የምትበላውን ምግብ ትታ እየሮጠች ልትነሳና ልትታጠብ ስትል የውጩ በር ተንኳኳ በዚያን ሰዓት ቅድስት ደነገጠች ዳጣ ብሩኬ መጣ አለች ከዛ ቅድስት በፍጥነት በሩን ስትከፍት መሀሊትና ኢፍራታ ነበሩ ከዛም ደነገጠች ምንድን ነው ምን ሊሰሩ መጣችሁ አለች ዳጣ። ከዛም አንቺ ማይብ ደደብ ደደብ ስለሆንሽ ይህንን ቤቱን ብሩክ እንዳልሸጠው ልነግርሽ ነው የመጣሁት። ም ምን ሀለች ቅድስት። አዎ እንዴት ለምን አልሸጠውም ስትል፣ ታዲያ አንቺ ምን ልትሰሪ መጣሽ? አለቻት ዳጣ። ይህ ግባኝ ግባኝ ማለት እንደምችልና ይህን ወረቀት ለሱ ሲመጣ እንድትሰጭው አለቻት ቅድስት ምን ይገባሻል? አሁን አንቺ ምንም የለሚገባሽ አለች። ዝም በይ አንቺ ደግሞ እዚህ ምን ትሰሪያለሽ? ቤተሰብሽ ተገኛል ተባለም እንደ አለቻት። ከዛም አዎ ተገኝቷል። አንቺ ደግሞ ተከትለሻና የመጣሽው ነጭ ከዚህ አለዛ እደፋሻለሁ ብላ አፈጠጠችባቸው ዳጣ። ጀግና ናት። ቅድስት ደግሞ እንዴት ይሄ ሊሆን ይችላል? ለምን ቤቱን አልሸጠም? በምን አሳከማት አለች። ከዛ ሁሉን ነገር የሚነግርሽ ይመስልሻል? እንዴ ሰራተኛ መሆንሽን ረሳሽ? አለቻት መሀሊት። ከዛም እንግዲህ ወረቀቱን ተቀብላ ወደ ውስጥ ገባች። እንዳትቀጭው ስጩ በማለትም መሀሊት ተመለሰች። ኢፍራታ ዝም ብላ መመልከት ስትጀምር እርወጠች እና ዳጣ አስፈራራቻት፣ ወጣች። እንግዲህ ደንበል ወንድሙን ብሩክን ሲፈልግ ውሎ እቤት ሲመጣ ሌላ ነገር ገጠመው እናም ማንሽ ማንሽ አንቺ ሲላትም ብሩክ ምንድን ነው እኔ እኔ ሌባ ምናምን መስዬ ነው እንዴ ወንድ አንድ ነገር ትመስላለህ ትመቻለህ አለችው ስለምንድን ወንድ ነው እንደ ወንድም አለችው ማንሽ አንቺ ሌባ ነሽ ሲላትም አረን አይደለሁም ትቻለሁ በፊት ነበርኩ አሁን ግን አይደለሁም እንዴት ሲልም ብሩኬ ካመነች በነገራችን ላይ ጥሩ ልጅ ነች ማለት ነው፣ አለ። አዎ ጥሩ ልጅ ናት ደንበል፣ በጣም ጥሩ ልጅ ናት አለች። ቅድስት ቀጠለችና አሁን ግን አንድ ምናወራወር ያለ አለችው። ምንድን ነው አላት። እዩልክ እዩልክ፣ መሀሊት መታ ነበር ማለቴ መሀሊት በቃ አለች። ምን የመሀሊትን ቤት ታውቂዋለሽ? አላት አዋቀዋለሁ አለች። ዳጣ ቅድስት ደግሞ እውልህ የምናወራው አስቸኳይ ነገር አለ ደንበል አለችው። ምንድን ነው አላት። ብሩኬ ቤቱን አልሸጠም እኮ። እንዴት አላቅም? በምን አሳከማት ልጅቷን? እኔም የማውቀው ነገር የለም ግን እንዳልተሸጠ ነው የተነገረን አለች። እኔም እኛ የምናውቀው ሁላችንንም፣ በቃ ምሳሌን ያሳከማት ቤቱን ሽጦ ነበረ። አሁን ግን እንዳልተሸጠ ነው የተነገረን፣ አለች። ማን የነገራችሁ? ሲልም የነገረችንማ ማሊት መታ ነበር እኮ ምን ልሰራ፣ የይግባይ ወረቀት እና ቤቱን ከስች መቀበል ይችላለሁ የሚል ነበር፣ አለችው። ምን አለ አው? እንደዛ ነበር አስፈራርታን ሄደች፣ ስትለውም፣ እሺ ዳጣ የማሊትን ቤት ታውቂዋለሽ? አው ማለት የኢፍራታን አለችው። ነይ ውሰጂ ሲላት፣ እንዴ ለምን አራር፣ ምንድን ነው አለች። ነይ ውሰጂ ብዬሻለሁ ብሎ ደንበል ሲናደድባት፣ እሺ በቃ አረጋገው፣ እሺ በቃ ይዤ እሄዳለሁ እያለች ለመነሳት እየሞከረች ነበረ። ሌላ እንግዲህ ሌላው አስደንጋጭ ዜና መሀሊት ባልጠበቀችው ሰዓት እየተንደላቀቀች ነበረ። እሱን ማድረግ በቻልኩ እያለች እፍራታ፣ ግን ይህንን ልጅ አትመኝ። ስለ ዝና የምታውቂው ነገር አለሽ አለቻት። ምንድነው ማለት? አውቀዋለሁ፣ የአባቱን ስም ነው። ምን እንደሚሰራ፣ ምን አይነት ወንጀል እንደሚያደርግ ታውቂያለሽ? እኔ እባክሽ፣ የፈለገውን ያደርግ፣ ምን አገባኝ። በኋላ አንችኑ ሌላ ነገር እንዳያደርግሽ ይሄን ነገር አሁንም አልቸውሽውም፣ የቅዱሱን የብሩክን ቤት መሸጥ አለቻት። በፍጹም ቆይ፣ ማን ነው የነገረሽ የነገረሽ ተስፋ እንዳለው የነገረሽ ተስፋ እንዳለው ሞክሪ ሞክረሽ ይቅር ያለኝ በቃ ዝና ነው አለቻት። ይገርማል፣ ታጠንቀቂ። እኔ አላም ነው አለች። ሌላው እንግዲህ ሞገስና እንዲሁም ደግሞ ሉላ አብረው ጥሩ ጊዜ እያሳለፉ ዛሬ በደንበል ምክንያት ተሷምልጦ እሷ ጋር እንደሄደ ነገራት። ከዛም ምንድን ነው የሚሰራው? ይህን ሁሉ የሚያደርገው ሲላትም፣ ሉላ እስከ ዛሬ ወንጀል ነው እሱ አንድ ወንጀል ብቻ አይሰራም። እንኳን እኔ እንኳን ሌላ ሰው ላይ እኔ ላይ ወንጀል ሲሰራ ነው የኖረው። ስለዚህ በቃ ወንጀል ነው አለችው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ መጨረሻው